የሴት ጎረምሳ ያለባችሁ ኑሮ በሉ ተደፍታችሁ ይባል ነበር ድሮ። እና ይህ አበል አልገለ ሴቶች ትንሽ አይደብርም። እስኪ ለማንኛውም ብላፊያ ብያለሁኝ። ብይ፣ መብላቱንስ ብይ። አንቺ ትበያለሽ፣ እኛ እንወፍራለን ብለዋል ኮሜንታተሮች። እና ኢትዮጵያዊ ናት ግን ምግቡ የኢትዮጵያ ነው ግን እሷ ኢትዮጵያዊ አትመስለኝም። የሚገርም ነው። ማሻላ ተባረከላ ሻላ በዚህ ልክ ምግብ መድፈር እኔ እንጃ እሷ አለበላቸውን የጨነቀኝ ማለት ነው። ለማንኛውም ከወደዳችሁት እንግዲህ ጥሩ ነው። ሴት ልጅ በዚህ መልኩ የሚበላ የሚመገብ፣ መመገብ ግድ ነው። የሰው ልጅ ያለ ምግብ አይኖርም። ግን አስተያየት ብደረግ በዚህ ልክ ሴት ልጅ ደበቅ ብላ ስትበላ ነው የሚያምረው፣ እና ባህላችን እየጠፋ ነው። ለማንኛውም በጣም የሚገርም ነው አበላሏ እንትን ቢልም።